ሌላ ምንድን ነው እያለች ያለችው? በቃ ከሀገር መውጣት አለብኝ፣ ከሀገር ወጥቼ እዛ ማራ ነው እያለች ያለችው። እጅግ በጣም ትልቅ ሚስጥር ወጥቷል። እንግዲህ ሩታ እጅግ በጣም ትልቅ ሚስጥር የያዘችውን ትልቅ ሚስጥር አንድ ሰው አጋልጠዋል ማለት ነው። በዚህ ቪዲዮ የምታይ ይሆናል። እጅግ በጣም በጣም አስገራሚ ነው። እንግዲህ በዚህ ቪዲዮ በደንብ የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው እንግዲ ቪዲዮችንን ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰኑ በጣም ብዙ ነገር ተፈጥሯል። ደግሞ እንግዲህ በጣም ይባስ ብሎ ሩታም ይቅርታ አላረግልህም ብለዋለች ማለት ነው። አብርሽን አብርሽን በተደጋጋሚ ሲለምናት አይተናል። በዛሬ ቪዲዮም እንዳያችሁት እንግዲህ ያው በጣም ሲለምናት ነበረ። በተለይ ኤፍሬምና እንደዚሁም አቤል በጣም ሲለምኗት ነበረ። እሷ ግን ቆርጣ ወስናለች ማለት ነው። በጭራሽ ከእሱ ጋራ መሆን እንደማትፈልግ በተደጋጋሚ እንግዲህ በደንብ አድርጋ ተናግራለች ማለት ነው። እንግዲህ ያው እቃውን ወስዳ ወደ ራሷ ቤት ወይም ደግሞ ህይወቷን ለብቻ ልትመራ ወስናለች ማለት ነው። እንግዲህ በጣም ትልቁ አነጋጋሪ የተባለው ትልቅ ሚስጥር የወጣው በጣም በጣም እንግዲህ አነጋጋሪ የሆነ ሚስጥር ነው ያንን ያወጣ አንድ ሰው ነው። ያ ቪዲዮ መጀመሪያ ላይ እንዳያችሁት እንግዲህ ሩታ ከሀገር ወጥታ መኖር እንደምትፈልግና ከአብርሽ ተለይታ መኖር እንደምትፈልግ በደንብ የተናገረችበትም ቪዲዮ ነው እና በጣም እንግዲህ የሚገርማችው ትዳራቸው እጅግ በጣም ፈተና የበዛበት በተለይ በጣም ብዙ ሰዎች እንግዲህ እነሱን ለማስታረቅ በጣም ጥረት ሲያደርጉ ነበረ። በዛም የተነሳ እንግዲህ እጅግ በጣም ነገሩ ከብዶ እየከበደ በመሄዱ ነገሩ ወዳል ተፈለገ ነገር ውስጥ ገብተዋል ማለት ነው። በተለይ እንግዲህ ሩታ ያው በተደጋጋሚ የምትወቅሰው አብርሽን ያው ምንም አይነት ጸባዩን ለማስተካከልም ፍላጎት የለውም፣ በዛ ላይ ደግሞ የሚያናገ የሚገረኝ መንገድ ራሱ በጣም ያናደ ነው ብላ ነው በጣም የምታወራው በተለይ እንግዲህ አብርሽ ደግሞ ያንን ነገር ለማስተካከል እጅግ በጣም እየሞከረ እንደሆነ እኛም አስተውለናል እውነቱ ለመናገር በጣም በጣም ብዙ ነገሮችን አስተካክሏል ማለት ይቻላል የበፊቱ ማንነቱ ስለሆነ እንግዲህ ትንሽ ሊከብደው ይችላል በተለይ ምንም ሰውን ሳያማክሩ የሆነ ነገር ማድረግ ለሱ ኖርማል ሆኗል ያንን ነገር ደግሞ እንግዲህ ለመተው የቻለውን ያክል እየሞከረ ነበረ ነው። እሱም እንግዲህ እንደተናገረው ያው ጸብ እንዳለ ትዳር ውስጥ በጣም ጸብ አለ። ያው የታወቀ ነው። እግርና እግርም ይጋጫል። በዚህም የተነሳ እንግዲህ ሰዎች ሊጣሉም ወይም ደግሞ ሊጋጩ ይችላሉ። ስለዚህ እንግዲህ ሩታ ይህንን ነገር ማሰብ አለባት። ይህንን ነገር አስባ አትሊስት እንኳን ይቅርታ ልታረግልኝ ይገባል። ስለዚህ ያው ሰው ሆኖ ማያጠፋ ነገር ስለሌለ እባክሽን ይቅርታ አርግልኝ ብሎ እንግዲህ ሲለምናት ነበረ። ሩታ ግን ይሄ ነገር ምንም አላሳመናትም። ምክንያቱም እንግዲህ ያየችው ነገር በጣም ብዙ ነገሮችም ወደ እሷ በተለይ ወደ እሷ ስልክ ሲላኩ ነበረ ትልልቅ መረጃዎች ለሚዲያ ያላቀረበ ያላችው እንግዲህ በጣም ብዙ ቪዲዮም እሷ ጋር እንደደረሰ በደንብ አድርጋ ተናግራለች። እጅግ እንግዲህ ነገሩ ውስብስብ ውስጥ ገብቶ እሷም ደግሞ የሆነ ሚስጥር እንዳላት ከዚህ በፊት እንግዲህ አንዳንድ ሰዎች ሲያወሩ ነበረ። በዛም የተነሳ እንግዲህ አብርሽም አንዳንድ ነገሮች እንደሰማ ለማወቅ ተችሏል ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ከሀገር ወጥታ ለመኖር እቅድ እንዳላት እና ያንንም እቅዷ ብቻዋን ብቻዋን መኖር ብቻ እንደምትፈልግ በተለይ ከአብርሽ ጋራ መሆን እንደማትፈልግ በደንብ አድርጎ አንድ ሰው ይህንን መረጃ ሰጥቶናል ማለት ነው። እንግዲህ ይሄ መረጃ እውነት ነው ወይስ ውሸት ነው የሚለውን ለማጣራት ሞክረናል። እንግዲህ ያው ባጣራነው መንገድ እንግዲህ ይሄ መረጃ ፍጹም ውሸት እንደሆነ እሷ ምንም አይነት ሀሳብ እንደሌላትና አንዳንድ ሰዎች ፈጥሮ የሚያወሩት ወሬ እንደሆነ በደንብ ደርሰንበታል ማለት ነው። እንግዲህ ያው በጣም ብዙ ሰዎች ለማለያ በጣም ብዙ ነገር እያረጉ ነው። ያን ነገር ደግሞ ሁላችንም እናውቃለን። እንግዲህ ያው ሰዎች ካልተስማሙ ሊለያዩ ይችላሉ። በተለይ ሩታና አብርሽ ካልተስማሙ መለየት መብታቸው ነው። ግን ምንድን ነው በእውነታው ቢለያዩ የተሻለ ነው። ምክንያቱም አንዳንዴ አንዱን ሰው በጣም ተወቃሽ እናረጋለን። በተለይ አብርሽን በጣም ብዙ ሰዎች ተወቃሽ እያረጉ ነበረ። ከልክ በላይ አብርሽን በጣም ሲወቅሱ ነበረ። እውነታው ምንድነው ብለን ደሞ ስናስብ ይሄን ያለም የሚያስወቅስ ነገር አይደለም ብለን የምናስበው ምክንያቱም እንግዲህ ይሄ ሰውዬ አጥፍቷል። በቃ አጥፍቶ ደግሞ ይቅርታ ከጠየቀ ይቅርታ ልታደርግለት ይገባል ብለን ነው የምናስበው ግን የያዘችው ፋይል ስላለ ነው ያንን ነገር ደግሞ ወደ ሚዲያ ማምጣት አልፈለኩም ብላ ያንን ነገር ተናግራ ነበረ ሩታ። ስለዚህ እንግዲህ እነሱ መሀል ያለው ነገር ከሮ ሩታን ወደ ቤት መመለስ እንደማትፈልግና ፍጹም መለያየት እንደምትፈልግ በደንብ አድርጋ ስትናገር ነበረ። እንግዲህ ጊዜን እንደሚያስፈልጋትም እንደዚሁ እረፍት እንደምትፈልግም በደንብ አድርጋ ስትናገር ነበረ። እንግዲህ አብርሽ በዛ መንገድ አላሰበም። እረፍት የሚለውን ቃል ሲያስብ ራሱ እዚህ መሆን ትችያለሽ፣ እዚሁ ማረፍ ትችያለሽ፣ ወይም ደግሞ እዚሁ መተኛት ትችያለሽ ብሎ ነው ሲያስብ የነበረው። እጅግ በጣም በሚያስገርም ሁኔታ እንግዲህ የአብርሽ እና የሩታ ሀሳብ አለመመጣጠን ራሱ እጅግ በጣም ትዳራቸውን ከባድ እያደረገ ነው። ምክንያቱም ሩታ በምትናገርበትም መንገድ በተለይ አስተውላችሁ ከሆነ እጅግ በጣም በጣም በጣም ብስለት የተሞላበት ነው። አብርሽ ጋር ያለው ነገር በጣም ፍጹም የዋ የዋ የሆነ ወይም ደግሞ ፍጹም ንጹህ የሆነ አእምሮ አይነት ነው ንግግር የሚያደርገው እንጂ እጅግ ነገሮችን ወደዛ ወደዚህ አድርጎ ተገንዝቦ እንኳን ለማውራት አይችልም። ያንን ብቻ አይደለም ለማሳመን እንኳን የማሳመን ችሎት እጅግ በጣም ትንሽ ነው ምክንያቱም እንግዲህ እንደምታዩት ያደረገውን ነገር እንኳን ፍጹም በቃ በትክክል እንኳን ተናግሮ ምክንያቱን ተናግሮ ያንን ነገር አሳምኖ አትሊስት ይቅርታ ጠይቁ ወደ በፊቱ ነገር እንድትመለስ እሷንም ያንን ነገር ማድረግ አልቻለም። ያው ተመሳሳይ አይነት ነው የሚናገረው፣ ወደ ቤቷ ብቻ እንድትመለስ እና ይቅርታ ብቻ ነው የሚለው። ሌላውን ነገር እንኳን እሷም እንድታነሳው አይፈልግም። ልክ እሷ የእሱን ድክመት ስታነሳ፣ በጭራሽ ያንን ነገር እንድትጸጸት እያረግሽ ነው ያንን ነገር እንድታነሽ አልፈልግም እያለ በተደጋጋሚ ሲያወራ ነበረ። ያ ነገር ደግሞ በጣም እሷን ሀሳቧንም ጎርቷታል ማለት ነው ሀሳቧንም እንግዲህ በደንብ አድርጋ ተናግራለች በተደጋጋሚ ስትናገር ነበረ ፍጹም ግን በቃ ሀሳቧን መቀየር እንደማትፈልግና በያዘችው አቋም እንደምትቀጥል በደንብ አድርጋ ለአብርሽ ተናግራለች ማለት ነው ስለዚህ እነሱ መሀል ያለው ነገር እጅግ በጣም ከባድ ሲሆን አብርሽም ያው ይህንን ነገር ተረድቶ በተለይ ለእሷ ጊዜ ሰጥቷት የሆነ ውሳኔ ላይ እንድትደርስ ማድረግ አለበት እንጂ በጣም ኦቨር መጫን የለበትም ብለን ነው የምናስበው። በጣም አሁን በዚህ ሰዓት በጣም እየተጫናት ነው፣ በጣም እየወተወታት ነው ወደ ቤቷ እንድትመለስ። ያ ነገር ደግሞ በእሷ በኩል እንግዲህ ምንም አይነት ተቀባይነት እያገኘ አይደለም ማለት ነው። ያ ነገር በጣም ከባድ እያረገው ነው። እንግዲህ ይታረቃሉ የሚለው ነገር ሁላችንም ያው ሰዎች ያጠፋሉ፣ ሰው ሆኖ ማያጠፋ የለም። ይጣላል ሰው እግርና እግርም ይጋጫል፣ በጣም ብዙ ነገር ሊፈጠር ይችላል። ከዚህም በላይ ግን በቃ በንግግር መፍታት ይቻላል። ያው ትክክል ነው። ጊዜ ያስፈልጋል። አንድ ሰው እንግዲህ ህመሙንም ለመርሳት አትሊስት ትንሽ ጊዜ ያስፈልገዋል እንጂ በአንድ ጊዜ ሁሉንም ነገር ሊረሳ አይችልም። ስለዚህ አብርሽ ጋር ያለው ነገር ጊዜ ያስፈልጋታል። በተለይ ለሩታ ጊዜ ያስፈልጋታል። ከሶሻል ሚዲያውም ርቃ አትሊስት አንድ ሳምንት፣ ሁለት ሳምንት ቆይታ ከዛ ያንን ነገር እንግዲህ ቢነጋገሩበት ነገሩ ይፈታል ብለን እናስባለን። እንግዲህ የተሰራጨው መረጃ በተለይ ከባድ ሚስጥር አላት የደበቀችው ነገር አለ ወይም ደግሞ ከሀገር ልትወጣ ነው የሚባለው ነገር ፍጹም ውሸት እንደሆነ በራሷ አንደበት እንግዲህ ያንን ነገር መረጃ አግኝተናል ማለት ነው። እንደተናገረች ያንን ነገር ውሸት እንደሆነ እንደተናገረች ከራሷ የወጣ መረጃ አለ። እንግዲህ እውነት ከሆነ ደግሞ ወደፊት የምናይ ነገር ነው፣ ግን በዚህ ሰዓት አስፈላጊ ነው ብለን አናስብም። በጣም ብዙ ሰዎች በዚህ ጥያቄ ስለጠየቃችሁኝና ሩታ የደበቀችው ሚስጠር ምንድን ነው ብላችሁ ስለጠየቃችሁኝ ለእናንተ መልስ ይሆን ዘንድ ይህንን ቪዲዮ ሰርተናል ማለት ነው። እንግዲህ ውድ ቻናሌ ቤተሰቦች፣ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችንን ላይክ አድርጉ። ሀሳብ አስተያየታችሁ